ተበድያለሁ፣ ተገፍቻለሁ፣ ተጎድቻለሁ፣ እነዚህ ሁሉ በሕይወትህ ለራስህ ኃላፊነት እንዳትወስድ ከተጠያቂነትም እንድትሸሽ የሚያደርጉ ሰበባ ሰበቦች ናቸው። ታናሼ ራስ ግን በሰውነት ልኩ በወንድነቱ ቁና በአባወራነቱ ልዕልና ወደ ከፍታ በከፍታ ላይ ማስፈን ትፈልጋለህ። እንግዲያውስ ከብሶት ዋሻ ውጣ። በብሶት ዋሻ ውስጥ ተቀምጠህ፣ በብሶት ዋሻ ውስጥ ወዝፈህ የምትሰራው ጽድቅ የለም። በብሶት ዋሻ ውስጥ መቀመጥ ራሱ ጽድቅም አይደለም። እንዴት እንደሆነ እነግርሃለሁ። ከዛ በፊት ግን ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ውስጥ ታጠበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ብቻ ተጠቅሜ ያዘጋጀዋለሁ። ይህን ሳሙና ተወዳጅ እንዲሆን ፋንሲ እንዲሆን ብለን እንዲወደድ በሰው ዘንድ ብለን አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲያገለግል ደረቅ እንዲሆን እንዲበረክት ብለን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ፀጉራችን፣ ቆዳችን ከመንጣት ከመገርጣት ታድገናል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ያንን ጉግል ማፕ አድራሻ ተጠቅመህ ብትሄድ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ፣ ኮሜርስ አካባቢ ታገኘዋለህ። ዮጊ ገላ ሳሙና ስትላቸው ይህንን በ175 ግራም ያዘጋጀነውን ሳሙና 300 ብር ሸጡላል። እኛ እንደተጠቀምንበት አንተም ተጠቀምበት። ከዛ ያለፈ ደግሞ በተለይ ይህንን ዩቱብ ቻናል ታግዛለህ። በትውልዳችን ላይ በተለይም በወንዶቻችን ላይ ሆን ተብሎ ወንዶቻችንን ለማለጭ የሚሰራውን ስራ በመቀልበሱ ረገድ ታግዘናለህ። ትብብር ነው መልካም ፈቃድ ከሆነ እንጂ ልመና አይደለም። ወንድም አለም እንዴት ከርመሃል? ብሶት ብሶተኝነት፣ ጠላት የሚፈልገው መጠቀሚያው፣ ወዳደሮች የሚወዱት መነገጃቸው፣ ለአንተ ደግሞ በባህርነት የምታድርበት በባህርነት የምትገባበት መገበሪያ ነው ብሶት። ትውልዳችን ብሶተኛ እንዲሆን የሚፈልጉ አካላት፣ ተቋማት አሉ። የሰው ልጅ ብሶተኛ ቢሆን የሚጠቀሙ አካላት፣ ተቋማት አሉ። በተለይም ደግሞ ሆዳደሮች ትውልዱ ብሶተኛ እንዲሆን ይፈልጉታል፣ ይፈልጋሉ። ብሶተኛ እንዲሆን ይፈልጋሉ። ያልበላውን እያከከ ያከከውንም እያከኩለት በብሶት ውስጥ እንዲወዘት እንዲቀመጥ ይፈልጋሉ። ምክንያቱም ብሶተኛ ትውልድ የጠላት መጠቀሚያው ነው። ለወዳደሮችም እንደዛው የሚነግዱበት ነው። ወዳደሮች የሚነግዱት ራሱ ትውልዱን ነው። ብሶተኛ የሆነውን ትውልድ ለማን ያቀርቡታል? ለጠላት ያቀርቡታል። ለነጋዴ ያቀርቡታል። ለፈለገ ምክንያቱም ያ ብሶተኛ ትውልድ ስሜቱ ላይ መሰልጠን አቅቶት ስሜቱ ሰልጥኖበት በሱ ላይ ስሜቱን መግዛት መቆጣጠር አቅቶት ስሜቱ እሱን ገዝቶት ውጦት የተገኘ ስለሆነ ምን ሀብታም፣ ምን የተማረ ምን ማስትሬት እና ዶክትሬት ያለው ምን ሊቅና ሊቃውንት ቢባል ምን ባለስልጣን ቢባል ብሶተኛ ከሆነ ለባርነት ተላልፎ የተሰጠ ነው። ትውልዳችን ሆን ተብሎ ብሶተኛ እንዲሆን ይደረጋል። ያንንም ደግሞ እንደ ጽድቅ አቆለጳጵሶ ይናገረዋል። እኔ እኮ ተገፍቻለሁ። እሷ እኮ ወድ አይደለም፣ ተገፍታለች፣ ተደፍታለች፣ ተበድላለች። እሱም ወዶ አይደለም። ይሄኛው ማህበረሰብ እኮ ወዶ አይደለም፣ ተገፍቷል። ላለፉት ይሄን ያክል አመታት ተበድሏል፣ ተጨቁኗል ማህበረሰቡም ተጨቆነናል። ስንጨቆን ይኖር ነው። ስለዚህ ከመጨቆናችን የተነሳ ጭቆነው ራሱ ካስገኘልን ፕሪቪሌጅ የተነሳ እንደዚህ እንደዚህ ልታደርጉልን ይገባል። ላይክ ብሶተኝነትን እንደ ፕሪቪሌጅ ነው የሚታየው። አንድ ጥቅም ለማግኘት አንድን ጥቅም ለማግኘት እድል ከፋች ተደርጎ ነው የሚቆጠረው። ፕሪቪሌጅ ብሶተኝነት። ትውልዱ ብሶተኛ እንዲሁን ይደረጋል። ብሶተኛ ትውልድ ራሱን ማወቅ ራሱን መግዛት ራሱን መግራት ራሱን መምራት አይችልም። ከራሱ አልፎ ቤተሰቡን፣ ማህበረሰቡን፣ ሀገሩን ተዉት። ሁልጊዜም ብሶቱን እያከኩለት ደግሞ ይቀመጣሉ እነዛ ወዳደሮች። ምክንያቱም እሱ ብሶተኛ በመሆኑ እነሱ የሚጠቀሙት ጥቅም አለ። ለምሳሌ ሶሻል ሚዲያዎቻችን ይዋቸው፣ ቴሌቪዥን ላይ የሚተላለፉ ፕሮግራሞችን ይዋቸው፣ ትውልዱ ብሶተኛ እንዲሆን የሚያበረታቱት አይደሉም? ሁልጊዜ ለቅሶ ሁልጊዜም እንዲነፋረቅ ወይም ደግሞ ሌላም ሌላም እንደዚህ ሆነናል። እንደዚህ ሆነ ካል እንደዚህ ልትሆን ነው። እንደዚህ ትንሽ ራሱን የሚችልበትን ራሱን የሚያቀበትን በራሱ የሚቆምበትን ሰው ሳይደገፍ ራሱን ችሎ የሚንቀሳቀስበትን የሚኖርበትን ነገር እንኳን ፍንጭ እንኳን አያሳዩትም። ያንን ማድረግማ ገበያ የለውም፣ ገበያ አያስገኝም፣ ገቢ አያስገኝም። ለእነሱም ለሌላውም ለነጋዴውም ብሩን ኢንቨስት ለሚያደርገውም አካል ገበያ አያስገኝም። በዛ ላይ ደግሞ ብሶተኛ ትውልድ ትንሽ ነው የሚበቃው ቶሎ ግንፍል ይላል ቶሎ በጠላት እጅ ይወድቃል፣ ቶሎ ለጠላትም ይተላለፋል። ስለዚህ ብሶተኛ ከሆነም ትውልዱ መንግስትም በአምባገነንነት መግዛት ከፈለገ ይፈልጋል ትውልዱ ብሶተኛ ሆኖ እንዲቀጥል። ስለዚህ የሃይማኖት ተቋማቱም የመገናኛ ብዙሃኑም ሌሎችም ሌሎችም የተለያዩ ተቋማት ትውልዱ ብሶተኛ የሚሆኑ ብሶቱን የሚያቆለጳጵሰው ይነግሩታል። ብሶተኛነቱን እንዲያስታውሰው እንዳይረሳው ዘወትር እንዲከልሰው እንዲዘክረው። ብሶተኛ መሆኑ ስሜታዊ ነው ብሶተኛ የሆነ ትውልድ ማለት ነው። ወንድም አለም አንተ ብሶተኝነትህን እያቆለባበስክ የምትነግረኝ ከሆነ መቼም ሰው አትሆንም። ሰው አትሆንም። ያው ማስተሬት ዶክትሬት ሊኖሩ ይችላል። ኢንጂነር ዶክተር ልትሆን ትችላለህ። ሊቅና ሊቃውንት ልትባል ትችላለህ። ሌላም ሌላም፣ ባለስልጣንም ልትሆን ትችላለህ። ግን በእርግጠኝነት ነው የምልህ ሰው አትሆንም። በብሶት ውስጥ ረጅም ጊዜ ከቆየ ከሰውነት ይልቅ ወደ እንስሳነት፣ ከእንስሳነትም ደግሞ ብሰህ ወደ አውሬነት፣ ወደ ሌላም ወደ ሌላ ነው የምተላልፈው የምትሰጠው እንደዛ በምትሆንበት ጊዜ ደግሞ እንኳን ጠላት አይደለም የራስህ ማህበረሰብ የራስህ የወለደች እናትህ ራሱ ትፈራሃለች ትፈራሃለች እኔ ሴንስ አንተን የሚይዝላትን ሌላ አካል እንዳው ትለምናለች ግድ ትላለች ያ ማለት ምንድን ነው ወደ ባርነት ተላልፈ እየተሰጠ ነው ማለት ነው ብሶተኛቱን ልትጎዳ ትችላል። ልትበደል ትችላል። እናት ልትበድል ትችላለች። አባት ሊበድል ይችላል። ወንድሞች ሊበድሉ ይችላሉ። ቤተሰቦች ሊበድሉ ይችላሉ። ዘመድ አጽመድ ሊበድሉ ይችላል። ሰፋ ሲልም ዘር ማንዘር ሊበድል ይችላል። ወይም ደግሞ ሌላኛው ዘር፣ ሌላኛው ብሔርም ሊበድል ይችላል። ጀብድ አይደለም ወንድም አለም፣ ብሶትን እያቆለጳጰስክ ማውራት ጀብድ አይደለም። በተለይ ደግሞ ተምረ ከሆነ ፊደል ለይተ ከሆነ ከዛ አልፈ ደግሞ መንፈሳዊ ትምህርትም ተምረ ከሆነ ስለ ፈጣሪና ስለ ፍጥረቱ፣ ስለ ራስክም ስለተከፈለልህም ዋጋ ምታ ከሆነ በብሶት ውስጥ አሁንም ካለህ እነዚህ ነገሮች የተማርካቸው ነገሮች አልገቡም ማለት ነው። ብሶተኛ ከሆንክ ሰው መሆን አትችልም። ለማልቀስ ለማላዘን ብዙ ምክንያቶች እኮ አሉ ወንድም አለም ብዙ እንኳን እንደዚህ ደሃ ሀገር ውስጥ ተቀምጠን እርስ በርስ የምንናጭበት እርስ በርስ የምንገዳደልበት በወዳደርነት አባት ልጆቹን በሚነግድበት ሀገር ውስጥ ተቀምጠን ብሶተኛ የምንሆንበት ብዙ ምክንያት አለ። ብዙ ብዙ ምክንያት ይኖረናል ወይም ብዙ ሰበባ ሰበቦች ይኖሩናል። እነዛን አልፈን እነዛን ረግጠን ግን መሄድ አለብን። እነዛን ጥለን ግን መምጣት አለብን። በሰውነት ልኩ በወንድነቱ ቁና በአባወራነቱ ልዕልና ሰፈን ወተን ወደ ከፍታ ጽድቅ ልንሰራበት የአባታችንን ፈቃድ ልንፈጸምበት እነዛን ሰበባ ሰበቦች ጥለናቸው መምጣት መቻል አለብን። እነዛን ሰበባ ሰበቦች ጥለ መምጣት የማትችል ከሆነ ግን ሰው መሆን አትችልም። ተምረህ ማስተሬትና ዶክትሬት ልትይዝ ትችላለህ። ግን ዘወትር አልቃሻ ነህ፣ ነፍራቃ ነህ። ምን ሆነህ ነው ሄኖክ እንደዚህ የሆንክ? ለምን ሚስቴ የበድላኝ፣ አባቴ የበድሎኝ፣ እናቴ የበድሎኝ። ወዶ እኮ አይደለም እሱ። ምን ሆኖ ነው? በቃ ፈታችው፣ ልጆቹን ወሰደችበት፣ ደበቀችበት፣ ሀብት ንብረቱን ተካፈለችው፣ እንትኑን እንደዚህ ሆነ ሆነ። በቃ ያኮ ትላንትና ነበር። ትላንትና ለምን ዛሬን አንተ እንዲፋይን ያደርጋል? ትላንትና ለምን ዛሬ ይበይንብሃል? ምንም የትላንትናው ኢፌክት ዛሬ ላይ አይኖርም አልልህም። ግን ዛሬ ላይ አንተ ቆርጠህ ወሰነ መገኘት መቻል አለብህ። ነገር ለመስራት ራስህን ለመስራት ትላንትና አባትህ ሰካራም ስለነበረ አባትህ ጠጪ ስለነበረ ወይም ደግሞ እናት ዘማ ስለነበረች፣ ወይም ደግሞ እናት አመፀኛ ስለነበረች እሷን ሰበብ እያደረክ እሷን ምክንያት እያደረክ እድሜ ልክህን ምን ሆነ ነው ይሄ ነው ስትባል እናቴ እንደዚህ አድርጋኝ፣ እናቴ እንደዚህ አድርጋኝ፣ እኔ እኮ ጥሩ እናት የለችኝም፣ እኔ እኮ ጥሩ አባት የለኝም፣ ጥሩ ወንድም አልነበረኝም፣ የኛ ዘሮች የተረገሙ ዘሮች ናቸው፣ ለዛ ነው እንደዚህ ሆንኩት። ወንድም አለም በህይወት ላይ ወይም ደግሞ በአንተ ህይወት ላይ ለሚሆነው ነገር ኃላፊነት ላለመውሰድ ተጠያቂም ላለመሆን፣ ወይም ደግሞ ተጠያቂነቱንም ላለመውሰድ የምታደርገው ሽሽት ነው። ህፃን ልትሆን ትችላለህ። ህፃን ከሆነ በአስራ አምስት ዓመቱ በአስራ ስድስት ዓመቱ በአስራ ሰባት ዓመቱ ምንሆነ ነው ሄል ሲባል ጥሩ አይነት አስተዳደግ የለውም። አስተዳደጉ ላይ ቤተሰቡ እንደዚህ ነበሩ፣ እንደዚህ ነበሩ፣ እንደዛ ነበሩ። ኦኬ ያስኬዳል። ግን ሰላሳዎቹን አጋምሰህ ምን ሆነ ነው ስትባል እኔ አባቴ እንደዚህ ነበር፣ አባቴ እንደዚህ አድርጎኝ፣ የአባቴ ነገር አለብኝ፣ አሁንም እሱ የሰራኝ ስራ እኔ መቼም በህይወቴ ምናም። ማንም ጎዳ፣ ራስህን ጎዳ ሰው ሳትሆን አለፍክ። ሰው ሳትሆን ግማሹን ዕድሜን ፈጃው ወንድም አለም። ሰው ሳትሆን ማስተሬትና ዶክትሬት የያዘ የሆነ ሮቦት ነገር ሆነክ ማለት ነው። ሰው ግን አይደለም። ሊቅና ሊቃውንትም ልትሆን ትችላለህ። ሰው ግን አይደለም። ከብሶተኝነት ዋሻ ካልወጣህ ልብን እኮ እየተጠቀምክ አይደለም። አምሮም እያገናዘበልህ አይደለም። እነዚህ ነገሮች ሰው መሆን ትፈልጋለህ። ታናሼ ሰው መሆን ከፈለግህ ብሶተኝነትን አራግፈጣለሁ። እናት አልበደለችም፣ አባት አልበደልህም አልልህም። ሊበድሉ ይችላሉ። ያ ትላንትና ሆነ። በተቻለ መጠን ከትላንትና ከዛኛው ህመም እንዴት አድርገህ እንደምታገግም አስብበት። እሱ ላይ ስራ። የወደፊትን አቅድ። ወደ ወደፊት ተዘርጋ እንጂ በትላንትና ላይ ሆነ እስከ መቼ በሰላሳውም በአርባውም ዓመት እንዴት እስከ መቼ ታላዝናለህ? ለልጆችስ ይሄን ልታወርሳቸው ነው? ዳድ ምን ሆነ? ነው እንደዚህ ሆንኩ ይውላችሁ። እናንተ እድለኞች ናችሁ፣ እንደኔ አይነት አባት አላችሁ። እኔ እድለኛ አይደለሁም። እንዴት የኔ አባት እንደዚህ አደረገኝ ነበር፣ አስተኝቶ ይገርፈኝ ነበር። እናቴ ደግሞ እንደዚህ እንደዚህ ታረገኝ ነበር፣ በርበሬ ታጠነኝ ነበር። ለዛ ነው እንደዚህ ሆንኩት እና ወድጄ አይደለም። እናንተም አሁን እድለኞች ናችሁ። ምን እያስተማርክ ነው? ለልጆች ምን እያስተላለፍክ ነው? ምን እያወረስክ ነው ለልጆች? ስለዚህ ከብሶተኝነት ውጣ። ከብሶተኝነት መውጣት ስትፈልግ ብሶተኛ የሆኑ ሰዎችን ሰብስበ ከብሶተኛ ሰዎች ጋር ቁጭ ብለ መወያየቱ አይደለም ከብሶተኝነት የሚያወጣው እሱማ፣ በእሳት ላይ በነበልባሉ ላይ ቤንዚን እንደማርከፍከፍ ይሆንብሃል። ነገር ግን ከብሶት መውጣት ከፈለግ የሆነብህን ነገር ለየው፣ የሆነብህን ነገር እወቀው። ያ የሆነብህ ነገር ደግሞ ከሌላው ዓለም ላይ ከሆነው ወይም ሌሎች ሰዎች ላይ ከሆነው ምን የተለየ ነገር አለው? ለአንተ የሆነብህ የተለየ ነገር አለ ከፀሐይ በታች ሌላ ሰው ላይ ያልደረሰ አንተ ላይ የደረሰ የተለየ ነገር አለ? ሌላ ቦታ ላይ፣ ሌላ ዓለም ክፍል ላይ አባቱ የበደለው ልጅ የለም። እናቱ ያሰቃየችው ልጅ የለም። ሌላ ቦታ ላይ እናትና አባቱን ሳይ ጎዳና ያደገ ልጅ የለም። ሰውዋት አንተ ጋር ምንድን ነው የተለየው ነገር? በቃ ሌሎችም ጋር እንደሚሆነው አንተም ጋር ሆኗል። በደም ትዳሩ እንደፈታው አንተም ትዳሪ ይፈታል። ዓለም ትዳሩ እንደፈታው አንተም ትዳሪ ይፈታል። ወይም ደግሞ እንትና ሚስቱ እንደሞተችበት አንተም ሚስት ትሞትብሃለች። እንትና ልጁን እንዳጣው አንተም ልጅ እንታጣለህ ሰዋት ለምንድን እዛ ውስጥ በብሶ ተቀምጠ እንዲሁን ተገፍቼ ተደፍቼ ተበድዬ ለህይወት ኃላፊነት ላለመውሰድ ለምን ሰበብ ትፈጥራለህ እነዚህን ነገሮች በግልጽ አስቀምጠሃቸው አንተ አእምሮ ካላመናባቸው የእኔ የተለየ ነው ብለህ የምታላዝን ከሆነ መቼም ሰዋቱ ነው በእርግጥ ደግሞ የአንተ ሌሎች ሰዎች ላይ ከሆነው ምንም የተለየ አይደለም እኔ በእኔ ህይወት ላይ የሆነው ሌሎች ሰዎች ላይ ከሆነው ምንም የተለየ ነገር አይደለም። ምንም አዲስ ነገር አይደለም። ሌሎች ሰዎች ትዳራቸውን ፈጥቷል፣ እኔም ትዳር ፈጥቻለሁ። ሌሎች ሰዎች ትዳራቸው ፈርሷል፣ እኔም ትዳር ይፈርሷል። ሌሎች ሰዎች ከልጆቻቸው ተለይተዋል፣ እኔም ከልጆች ተለይቻለሁ። ሌሎች ሰዎች ሀብት ንብረታቸውን ጥለው ወጥተዋል፣ እኔም ሀብት ንብረቴን ጥዬ ወጥቻለሁ። ሶ ዋት ለምንድነው የማላዝነው? ያ ትናንትና የሆነው ነገር ዛሬ ለምንዲፋይን ዲፋይን ያደርጋል? ከዛሬ በኋላ ያለው ህይወቴ ለምን ዲፋይን ያደርጋል? ለምን ይበይንብኛል? አይበይነውም። ሌላ አለም ላይ ከሆነው የተለየ ነገር እኔ ላይ ሆነ። በሌላ ሰው ላይ ከደረሰው የተለየ ነገር እኔ ላይ ደረሰ። አይ አልገባችሁም እኮ የኔ ትዳር መፍረስ የተለየ ነው፣ እሱ አይበደለችም በደል የተለየ ነው። አትነፋረቀው እንደማለም። ይሄ ሰበክ ይሄ ምክንያት አይሆንም። ይሄ ምክንያት አይሆንም። ዛሬ የምትወስነው ነገር ዛሬ የምትቆርጠው ቁርጥ ውሳኔ ነገ ነገ እንዲፋኝ የሚያደረገው ነው። ዛሬ ላይ በብሶተኝነት እኖራለሁ ካልክ እድሜ ልክህን እንዳላዘንክ ትኖራለህ። እድሜ ልክን የአንተ ቢጤ አላዛኞችን የአንተ ቢጤ ብሶተኞችን እየሰበሰብክ ትኖራለ። ማንም ደግሞ ይጫወትባል። ማንም ደግሞ መጠቀሚያ ያደርጋል። በተለይ ወዳደሮች መጠቀሚያ ያደርጓል። ዩቲዩብ ብትከፍት፣ መጽሐፍ ብታነብ፣ ከሰው ጋር ብትቀራረብ፣ ወዳጅነት ብትመሰርት የአንተ ቢጤ ብሶተኛ አላዛኞች ይሆናሉ ማለት ነው። ዩቲዩብ ብትከፍት ምን እንደዚያው ተገፋን ተደፋን የሚሉ አላዛኞችን ትከፍታለህ። እኔ አሁን ለምሳሌ ብሶተኛ አይደለሁም። ስለዚህ እንደዚህ አይነት ሰዎችን አላይም። እንደዚህ አይነት መጽሐፍ አላነብም። እንደዚህ አይነት ሰዎች አላቀርብም ሲጀምርም ሊቀርቡኝ አይችሉም። ያውቃሉ ምን አይነት መልስ እንደምመልስ ማለት ነው። እኔ በምን አይነት ህይወት ውስጥ እያለፍኩኝ ከአፌ ብሶተኝነትን ብሶትን ስለማይሰሙ እነዛ ሰዎች እኔ ፊት መጥተው ለማላዘን እድል አይኖራቸውም፣ ወይም እድል እንደማልሰጣቸው ያውቃሉ። ስለዚህ እንደዚህ አይነት ነገር አላቀርብም። ዛሬን ወስን። ቀድሜ እንዳልኩ አንደኛ አንተ ላይ የሆነው ነገር በሌላ ሰው ላይ በሌላው ዓለም ከሆነው ምንም የተለየ ነገር አይደለም። ማንም ሰው ላይ የሚሆነው ነገር አንተም ላይ ሆኗል። ሲቀጥል ዛሬ ላይ ወስን። ከብሶተኝነት መውጣት አለብኝ። በቃ ይሄ ትላንትና የሆነ ነው። ዳድ ይህንን አድርጎብኛል፣ ማሚ እንደዚህ አድርጋብኛለች፣ ቤተሰብ እንደዚህ አድርጎ በድሎኛል፣ መንግስት እንደዚህ አድርጎ በድሎኛል። በቃ አለቀ። ከአሁን በኋላ ግን ሌላ ሰው መሆን አለብኝ፣ ያንን ነገር የሚያካክስ ስራ። ለልጆች ይህንን ነገር ማውረስ የለብኝም። ስለዚህ ዛሬ ከዛሬ በኋላ ስኖር በብሶትም አደለም የምኖረው፣ በብስጭትም አደለም የምኖረው። እነሱ እንደዚህ ስላደረጉኝ ቆይ ሰራላቸዋለሁ ብዬ ጥርሴና ክሽ አደለም። በቃ እነሱ የራሳቸውን ኑሮ አለቀ የሆነ ነገር ሊያሳድረ አሳድረዋል ያንን ነገር መታከም ካለበት አከመዋለሁ የሚያከመኝ ሰው ካለ ሞክራለሁ በተረፈ ግን ነገን የምኖረው አላማ ስላለኝ ነው አላማዬ ነው ነገን ድራይቭ የሚያደርገው ነገን እንዴት መኖር እንዳለብኝ የሚገፋኝ ገፊው አንዳጁ ፊውሉ እሱ ነው የነሱ ብስጭት የነሱን ንዴት አይደለም የሆነ ሰው የሆነ ወቅት ላይ ስለበደለኝ እሱን ዲስፕሩፍ ላረገው ራሴን ፕሩፍ ለማድረግም አይደለም። ያ ከሆነ አሁንም ብሶተኝነት ውስጥ ነህ። አሁንም በብሶት ዓለም ውስጥ ነህ። ስኬታማን ብትሆን አያሳርፍህም። የምትፈልገው ቦታ ላይም ብደርስ አያሳርፍህም። ምክንያቱም እዛ ቦታ ላይ ገፍቶ ያመጣህ ነገር አንተ በውስጥህ ያቀድከው ያለምከው አላማ የህይወት መርህ ሳይሆን ትላንትና እንደዚህ አድርገውኛል፣ እንደዚህ አድርገውኛል፣ እንደዚህ አድርገውኛል ብለ ብለ ያሰብካቸው ሰዎች የሰሩብህ፣ ምናልባት ሰሩብኝ የምትለው ውስጥም የተሰማህ ብሶትህ ነው። ስለዚህ አንተ ላይ የሆነው ነገር ምንም የተለየ ነገር አይደለም። የኔ የተለየ ነው ብለ አታላዝንብኝ። የኔ የተለየ ነው አልተረዳኸኝም፣ እሷ እኮ እንደዚህ ሆና ነው፣ እሱ እኮ እንደዚህ ሆኖ ነው፣ እነሱ እኮ እንደዚህ ናቸው፣ ቤተሰቦች፣ ቤተ ዘመዶች እንደዚህ ናቸው፣ ያኛው ዘር እኮ ይሄኛው ጎሳ እኮ እንደዚህ ነው፣ አልተረዳህ። ምንም የተለየ ነገር አንተ ላይ ሆንም፣ ሌላው ዓለም ላይ የሚሆነው አንተ ላይ ሆኗል። ሌሎች ወንዶች ላይ ሌሎች ጓደኞች ላይ የሚሆኑ ሁሉ አንተ ላይ ሆኗል። ስለዚህ የኔ የተለየ ነው ብለህ አታላዝን። በሁለተኛነት ደረጃ ደግሞ ከብሶትህ ቁርጠህ ተለይ። ዛሬ ከዛሬ ጀምሮ ይህን ነገር አልፈልገውም ብለህ ለመውጣት ሞክር፣ ጨክን። ካልቆረጥክ በብሶተኝነት መቀጠል ከፈለግ በብሶት ነው የምትቀጥለው። ምንም የተለየ ነገር ማምጣት አትችልም። ምንም የተለየ ስራ መስራት አትችልም። ሁሉም ስራ ከብሶት ጋር የተገናኘ ነው። ሁሉም ስራ ከዛ ሲቀጥል ደግሞ ከብሶተኞች ተለይ። ብሶተኛ የሆኑ ጓደኞች አትሰብስብ። ለምን ትሰበስባለህ ማዘን አይደለም መተዛዘን አይደለም መንፈሳዊነትም ጽድቅም አይደለም ቁጭ ብሎ ማላዘን። እንደዚህ ሆኖ ብን እንደዚህ ሆነን እንደዚህ ሆነን እኛኮ ተገፍተን በቃ የተገፋን ሰዎች ነን። የተገፋን ማህበረሰቦች ነን። ማን ይለንም? አሁንስ ተስፋችን ምንድን ነው? እንደዚህ ብሎ ከሚያላዝኑ ጋር ትወዳጅ። ለምን ትወዳጅ? አለ ለምን ትወዳጅ? አለ ራሱ መቀየር ትላንትናው መለወጥ ወደ ተጠራለት ልዕልና ማደግ ለዛ ለማደግ ደግሞ የሚጠቅመውን ጸጋ መጠቀም እንዳለበት የማያቅ የማይፈልግ አቅመ ቢስ ጋር ተወዳጅተህ ራስን አትቀየም። ስለዚህ እነዚያ ሰዎች ማላዘን ይፈልጋሉ። ለዚም ትዊት ይስሩት ያላዝኑ። የተሰጣቸውን ጸጋ መጠቀም አይፈልጉም። ጸጋቸውን ማወቅ አይፈልጉም። እሱ ላይ መሰልጠን አይፈልጉም። እሱን አሰልጥነው ማበልፀግ አይፈልጉም። እሱን አበልጽገው ምናልባት እነዛ ገፉን ያሏቸው ሰዎች ከወደቁበት ተነስተው ወደ ተጠሩለት ልዕልና ማደግን አይፈልጉም። አይታሰባቸው፣ አይታሰባቸው። ስለዚህ ከነዚህ ሰዎች ተለይ፣ ማንም ቢሆኑ፣ ሁኤቨር ዴ አር ማንም ቢሆኑ፣ ከነዚህ ሰዎች ተለይ። ዘወትር በብሶት ያስቀምጠዋል። ሌላው ግን በአራተኛ ደረጃ የማስቀምጠው እነዛም ብሶተኛ፣ ከብሶት የማይወጡ አንተን አገኘን ብለው ዘወትር ብሶት ሊያወሩ የሚቸኩሉ ወዳጆችን ተለያያቸው እንዳልኩ ደግሞ። በራሳቸው ላይ የጨከኑ በስሜታቸው ላይ የሰለጠኑ ፈተናን ዋጥ አድርገው ወደ ተጠሩለት ልዕልና ጽድቅ ለመስራቱ የሚቸኩሉ የሚፋጠኑት ወደሚፋጠኑት ወደ እነሱ ተቀረብ፣ ከነሱ ጋር ተወዳጅ። እነዛ ሰዎች የሚደረድሩት ሰበባ ሰበብ ጠፍቷቸው አይደለም፣ ሳይኖራቸው ቀርቶ አይደለም። ያን ሰበባ ሰበብ የሚያመጣ ፈተና ሳይኖራቸው ሳይገጥማቸው ቀርቶ አይደለም። ፈተናን ግን ዋጥ አድርገው በስሜታቸው ላይ ሰልጥነው ወደ ተጠሩለት ልዕልና የሚቸኩሉ ናቸው። ጽድቅ ለመስራት የሚቸኩሉ ናቸው። ባላቸው በቀራቸው እድሜ ህይወታቸውን ቁጭ ብለ ስትሰማ ስታይ፣ በብዙ መከራ ውስጥ ያለፉ በብዙ መከራ ውስጥ እያለፉ ያሉ ነገር ግን ዘወትር ወደ ተጠሩለት ልዕልና ወደ ወንድነቱ ቁና ወደ አባወራነቱ ልዕልና ለማደግ የሚፈጥኑ በዛ በደረሱበት ልክ ደግሞ ጽድቅ ለመስራት የሚፋጠኑ ናቸውና እነሱን ተወዳቸው። እነሱን ተወዳጀ። አለበለዚያ ግን ዘወትር በብሶተኝነት ዋሻ ውስጥ ተወሽቀህ ወይም ተወዝተህ የወዳደሮች መጠቀሚያ ትሆናለህ። ሁሌ እንዲሁን እንዲሁንኩ እንዲሁንኩኝ ብለህ የምታለቅስ ከሆነ እንደዚህ አይነት ነገር ደስ የሚል ከሆነ የሚያጽናና ከሆነ ስንፍናህን የሚያስረሳ ከሆነ አልጫነትህን የሚያስረሳ ከሆነ እንደዚህ አይነት ሰዎች እየሰበሰብ እንደዚህ አይነት ዩቲዩቦች እያየህ ሁል ጊዜ በዛው በብሶተኝነት ውስጥ ተወዝተህ ተወዝፈህ ትቀራለህ። ሰው አትሆንም። ማስተሬትና ዶክትሬት ልትይዝ ትችላለህ። ሊቅና ሊቃውንት ልትባል ትችላለህ። ሐኪምና ኢንጂነርም ልትሆን ትችላለህ። ግን ሰው አትሆንም። ዘወትር ብሶተኛ ነህ። ይህን ሁሉ አግኝተህ አሁንም ታማርራለህ ብትባል፣ አዎ ታማርራለህ። ያን ሁሉ የደረስክበት ነገር የደረስክበት ቁሳዊ ስኬት እንኳን ከብሶተኝነት አያወጣህም። ከብሶተኝነት አያወጣም። ብዙዎች ግን ይመስላቸዋል ከብሶተኝነት የሚያወጣቸው አያወጣቸውም። እንደውም ወደ ጥፋት ለጥፋት ሊዳረጋቸው ይችላል። ስለዚህ ወንድም ወንድማለም፣ ከብሶተኝነት ውጣ። ብሶተኛ ሆነ በተቀመጥክበት በዛ በብሶተኝነት ዋሻ ውስጥ ለህይወቱ ኃላፊነቱን የሚወስድ ለሆነው ነገርም በእያንዳንዱ በህይወት ውስጥ ለሚሆነውም ነገር እኔ ብሎ ተጠያቂነቱን ወደ ራሱ የሚያዞር ሙሉ ሰው አባወራ መገኘት አይችልም። እንደዛም ሆነ ማድረግ አትችልም። በርታለኝ ወንድማለም